እንደ አላበላቸው በደንብ ነው መሰለኝ። እንዴት መሰላችሁ? ይህንን ማለት ነው ከመጀመሪያ ከአተባበሉ ያላሳየኋችሁ አሁን ያለ ቪዲ መቀረፅ ማለት ነው፣ ሩዙን እንዴት አድርገን እንደሚሰራው ለማሳየት ፈልጌ ነው። በቀጣይ ግን ይህን አተባበሉ እንዲህ እንዴት ነው የምትልል ካላችሁ ጭራሽ የእኔ ሙሉ በሙሉ ተጠብሶ ጅማሮ የሌላችሁ ማለት ነው። እንደዚህ ተጠብሶ በሳህን ተቀርቦ ሮዝ በጎን እንደሚሰራ አውቃለሁ። እንደዛ የምታቆ ልጅ ወይ ግን በሌላ አይነት አይሰራ ላሳያችሁ ይ ሆነ ነው የፈለኩት። ግን ደግሞ ከመጀመሪያውም አይ እኛ ይሄን አሰራር አናቅም ከመጀመሪያ ጀምረሽ አሳይን የምትል ካላችሁ አሳያችኋለሁ

ቆንጆ ጣዕም እንዲኖረው ሆኖ እንዲኖረው ያደርገዋል ሰምኩ ማለት ነው። አሳዬ በዚህ መልኩ በስሎ ወጥቶልኛል። አሁን አደርግበታለሁ ሎሚ። አሁን ትኩስ ነው ማለት ነው። ትኩስ ላይ እንደዚያ የሎሚ ውሃ ጨምቅበታለሁ ፍሬሽ። በነገራችን ላይ የኔ ሎሚ ከጓሮ ነው የምቆርጠው አላቸው ጽፍ። ውሃ ቶሎ ቶሎ ስለሚጠጣ በደንብ ውሃ አለው። እዛ ላይ ቆንጆ ነው ጣዕሙ እንትሆን ነው። ሲታው ምናምን በቃ ፍሬሽ ነው በጣም ደስ ይላል። ይሄ ኬሚካል ምናምን ነገር የነካው ያኛው እንደዛኛው ተጠቅሞ አይደለም ማለት ነው። በጣም ነው ደስ የሚለ ከውሃ ጋር አርካቸው። ሰጣጡ ራሱ በኩላል ጥሩ ነው በዛ ላይ ጥሩ ጥሩ ሙድ ላይ ኔትሆን ነው የሚያረጋቸው። እንደዚ ሀሪጌ በኋላ አልሙኒየም ሸፍኔ ሮስ እስከ ስልሊተር ስጠብቃለሁ ማለት ነው የሩሲያን ውሃ በዚህ መልኩ እጥጃለሁ። ትንሽ ፍልፍል ሮሚ በጣም ጨውና ዘይ ታሪክ ውሃ እንጥጃለሁ። ያው ሩዝ መጣት ልታስተምሪ ነው ወይ? እንዲያትሉኝ በኋላም ምሰራው ሩዝ መጀመሪያ እንዴት አርገሽ አበሰልሹ እንዲያትሉኝ ብዬ ነው ማሳያችሁ ማለት ነው። በዚህ መክ ከፈላ በኋላ ሩዜ ኖርማል ነጭ ሩዝ እንደምንሰራው አበስላለሁ ማለት ነው። ለብሪያን እንደሚበሰረው ትንሽ ሲቀረው አጣም ከዛ ከስር ሽንኩርትና ቲማቲም ሆን አርጌበት ከዛ ገለብጠዋለሁ ማለት ነው። ለምን ሩዙ ይሄ ከአሳው ጋር ሩዝ ነጭ ሩዝ ዝም ብሎ ሲበላ ደረቅ በደረቅ እንዳይሆን ከስር እንደዛ ሲሆን አንደኛ ከለሩም ጣዕሙም፣ በዛ ላይ ደግሞ ደረቅ በደረቅ አይሆንም፣ አሪፍ ይሆናል ማለት ነው። ያው ጉዶች እየተመቸመቻ ያለው ሩዜ በዝ መልኩ በስሎልኛል። አሁን አጠንክረዋለሁ ማለት ነው። እዚህ ጋ ግን ያላሳያችሁ አንድ ራስ በስማዋህደ ነጭ ሽንኩርትና ትንሽ ወል ፈለጋን ጨምሬበታለሁ ማለት ነው። ጋ ደግሞ ይሄ ምንድነው የሚባለው አይነት ቅቤ ነው እ የምጠቀመው ግን ማንኛውም ቅቤ መጠቀም ትችላላችሁ። ይህም ከሌላችሁ ደግሞ ዘይቱም ይቻላል። ዘይት ስለማይወድ ነው እንጂ ማለት ነው። ደግሞ ሽማግሌ ቤት ስለሆነ የምሰራው ዘይት ምናምን ነገር አይወድም። ለእዛ ነው ማንኛውም የልምጣ ደግሞ ሩሲን ብረድ ስታጠንፈስ ሩሱ መሽከላ ላይ ነው። አሁን እስከሚንጠፈጠፍ ይሄን ሽንኩርት ቅድም ያሳያችሁን ቅቤና ያሳያችሁን ቅቤና ሽንኩርቱን ይሄ ደግሞ ከሞን ሀብ ነው። አብራችሁ ትላላቸው ማለት ነው ምንም ፍልፍል ሮሚውን አብሮ ትንሽ ሰዓት ትንፋና ብዙ በጣም አላቋላውም። ይሄን ሳይቀር አይባልም። ትንሽ ብቻ እንትን ሲልልኝ ቲማቲም ምናምን አረግባታለሁ

እንግዲ አባ አሁን በዚህ መ ትንትሎገኛል። አሁን እዚህ ላይ ሩዝም መማረቅ በት የበሰለውን ሩዝ ማለት ነው እለዋለሁ። አሁን እንዴት ነው በቃ በደንብ በስር አጠብቀ ሩዝም ትንሽ ስለሚቃረም ሩዝም እስከሚደርስ ድረስ ብንቀስ ብሎ ይሞካል ማለት ነው። ሲሆናት እኔ ሰዎቹ ወድታል ለዚህ ሞክሩት። ሩዝ ሲሰራላችሁ እናንተ እኔ ግን ቅቤ ስለሆነ ቅቤ አልወደውም። ደስ ከተሰራ ብቻ ሩዝ አልበላም ማለት ነው። እኔ ይህንን ቅድም የጠበስኩትን አሳየን ሎሚ ራሽ እንትን ብዬበት አስቀምጬዋለሁኝ። አሁን ሩዙ ላይ ከላይ አረገዋለሁ ማለት ነው አንደኛ በሰላም ቀርቶት ከሆነ እንትን ይላቸዋል። ወደ ርዙ ምር ለርዙ አሪፍ ቆንጆ ጣዕም ይሰጠዋል። ሰመኩም ደግሞ በደን ብስጦ ምስል እንዲሉ ያደርጋል ማለት ነው። ሰው አስር ደቂቃ ወይ አስራ አምስት ደቂቃ ነው የሚፈልገው በቃ ሀራራ ላይ ገልብጫ እመጣለሁ። ተመሽል አሳያቸው ማለት ከስር ያለው ሩዝ ከላይ ሲሆን እንዴት እንደሚሆን ማለት ነው። ወላሂ ተወድታላቸው ሞክሩት። ሰዎቻችሁ እንደሚወዱት እርግጠኛ ነኝ ማለት ነው።